ጠሀራ አሕካሞችን በአላህ ፍቃድ በዛሬው ደርስ አጠናቀን ወደ ሰላት እንሸጋገራለን። የሀይድ አሕካሞችን ነበር እየተነጋገርን ያለ ነው፣ ያንን እንቀጥላለን። ጥያቄ ያለሁት መሰል? አዎ እሱና እኔ የሚጠየቀው አሁን ጅኑብተኛ ሆኖ በመስጂድ መቀመጥ አይቻልም ይባላል። አሁን በሀገራችን ደረጃ ያው በየክፍል ሀገሩ ደረሳዎች አሉ፣ መስጂድ ያድራሉ፣ መስጂድ ያድራሉ፣ መስጂድ ናም ያድሩቱ። በዚህ ሁኔታ ወንጀለኛ ይሆናሉ ወይስ እንዴት ነው አሁን? ያው ለሱፊ ሲነሱ ነው እንት የሚታጠቡት። ኦኬ መስጂድ ካደሩ መስጂድ ማደር አይከለከልም። ሰሃባ ሁሉ መስጂድ ያደር ነበር። መስጂድ መተኛትም ሆነ ማረፍ ችግር የለውም። ነገር ግን ይሄ ጀናባነት ሲያጋጥማቸው መነሳትና ወጥቶ መታጠብ አለባቸው፣ መቆየት የለባቸውም

ራቁት ትድኑ ዘንድ ይከጀላልና በሚለው ተደምድሟል በምንም መልኩ አይፈቀድም ጀናባ ሁናችሁም ወደ ሰላት አትቅረቡ እስከምትታጠቡ ድረስ ብሏል አላፊ ካልሆነ በስተቀር ስለዚህ ሰላት በጀናባ ሁኔታም ክልክል ነው በሐይድ ብቻ ሳይሆን እና በኒፋስ ብቻ ሳይሆን ማለት ነው ወቂራአቱል ቁርአን ቁርአን መቅራትም የተከለከለ ነው ሐዲሱን ቅድም አሳልፈነዋል ከፊሎቹ ሰሒሕ ሲሉት ሌሎቹ ዳኢፍ ቢሉትም

ስሜቱን ማርካትም ሆነ በመተቃቀፍም ሆነ አካል በአካል በመነካካት መደሰት የለበትም ማለት ነው ከእምብርት እስከ ጉልበት ባለው ቦታ ይስነዑ ኩለ ሸይእን ኢለ ኒካህ ነው እኮ በግልጽ አስቀምጧል ሱ ከጾታዊ ግንኙነት ውጪ ያለውን ሁሉንም ነገር ማድረግ ትችላላቸው ነው ቢሳሳሙ ቢተቃቀፉ ችግር የለውም ሸሪዐው አስለን ቃዒዳው እኔ እንደማውቀው አንድን ነገር ሲከለክል ወደዛ የሚያደርሱ ነገሮችንም ጭምር ይከለክላል። አንድን ነገር ሲከለክል ወደዛ የሚያደርሱ ነገሮችንም ይከለክላል። ከዚ አንጻር ይመስለኛል አላሁ አለም የምታደረጉት ካላችሁ ይቻላል። ጨምሩት ነገር ካለ ወይ ካለው ሀዲሱን ሂዱበት ሸራው ነው

አሁን መስጅድ እንዳትገባ ማለት ተልዊቱን ፈርተን ነው ተፈርቶ ነው? ወይስ ደግሞ በአሁኑ ሰዓት ለምሳሌ ያን መከላከያ ከያዘችና ከለበሰች ቶሎ ቃ ገብታ ለማንሳትና ለማቀበል ከሆነ ያ ተልዊት ከሆነ ተፈራው ነው ወይስ ደግሞ መግባቷ ነው? አጠቃላይ መስጅድ ነው ክልክለው። መከላከያ ከያዘችና ከለበሰች አሁን ባለው ዘመን ላይ ይሄስ ይከለከላሉ? ያኔም መከላከያ ይጠቀማሉ። ሀዲስ አለ አደለም እ እስተዝፊሪ ያሏት ሐጅ ላይ እስተዝፊሪ ማለት ያው በጨርቅ ሸፍኘው ማለት ነው፣ እንዳይፈስ ነው። ዚ ፊርሰተ መመሰከተን እና የመሳሰሉ ሀዲሶች አሉ እና ዛሬም ቢሆን ከዚያ የተለየ ነገር አደለም። ምናልባት የሚመጣው ነገር ነው እንደዚህ ተብሎ ካልሆነ በስተቀር ደሞ መሬት ላይ እንዳይፈስ የሚያደርግ ነገር መጠቀሙ ያለ ነገር ነው። ሁለት ሀዲስ ነው የጠቀሰው። አንደኛው ሀዲስ ላ ኡሒሉ ነው የሚለው

ቀጥሎ አላ ኩል ተቀባይነት የሌለው ሰላት መስገድ ይፈልጋል። ያገኘዋል፣ ያገኘዋል ሁለቱ ሀዲሶች። ሰላቱ ስላልተፈቀደ ነው። ሰላቱ ስላልተፈቀደ ነው ተቀባይነት ያላገኘው። አይደል እንዴ? ሰላቱ ያለ መቀበሉ እና ሰላቱ አጅሩ ነው የማያገኘው። ማያገኘው ወለ ወንጀል ይነካዋል። ወንጀልም ማለት ነው። እዚህ ጋር በምን ያስረዳነው? ተቀባይነት የለውም ከተባለ አታድርገው፣ አልቀበልህም ማለት ነው። መፍሁሙ እንደዛ ነው። እሺ

ከፋራ ማውጣት አለባቸው። ወንጀል ነው የሰሩት። በኒካህ ግንኙነቱ የተፈቀደላቸው ቢሆንም ሰዓቷ ይቺ የወር አበባዋ ጊዜ ደሞ ማዕቀብ የተጣለባት ጊዜ ናት። ይህንን ጥሰዋል። እነዚህ ወንጀለኞች ናቸው። የአንድ ዲናር ዋጋ ያለው ገንዘብ ሰደቃ መስጠት አለባቸው። አንድ ዲናር ማለት አራት ግራም ከሩብ ነው። አራት ግራም ከሩብ ወርቅ የዚህን ዋጋ ማውጣት አለባቸው። ና በሪያል ይታወቃል። እሱን እንግዲህ ገበያ ላይ ነው የምታጣሩት እንጂ እንግዲህ እያንዳንዱን አገር ዋጋ ተመን መተመን አይመለከተኝም። ዛቢጡን የሰጠሁህ እንዲቀልሁ ነው። አራት ግራም ግራም ከሩብ ያልኩት አዎ ሁለቱም ጥፋተኞች ናቸው። ም ምን የሆነ እንደው ሀረም ለምን ትገባለች? ውሳ ሀረም ለምን ትገባ መስጂደል ሀረም ማለት አሁን አይደል? መስጂደል ሀረም መግባት ሀረም ሰፊ ነው። መካ አብዛኛዋ የሀረም ክልል ውስጥ ነው የምትገባው። ሀረም መግባት የለባትም አትባልም፣ ግን መስጅደል ሀረም መግባት የለባትማ። ሆቴላቸው ይቀመጡ። ያ መስጅድ ተብሎ በሰፋ ቁጥር አገሪቱ በሙሉ መስጅድ ቢያደርጓትም መስጅድ እስከተባል እየመለስኩን ለሆኑ መስጅድ እስከተባለ ድረስ በመስጅድነት ስም የተጠራ ከሆነና ለመስጅድ ወቅፍ ከተደረገ ይገባል። እየሰፋ በመጣ ቁጥር ያ የሰፋው አካልም የመስጅድ አካል ነው። እንኳን መስጅድ አልሓራም ቀልቶ ማንኛውም መስጅድ የሚባለው ስለተገነባ ለመስገጃ ቦታ አድርጎ ስለከሰሱት ነው። ሜዳም ቢሆን ዝ እንተ ድኩለ ሆናክ መግባት የለበትሳዕዩ ነው እምታዘገይዋ መሳዕዩ መስጅዱ እስከ ገባ በቃ ሳዕዩ ነው እምታዘገይዋለች ዋህላት ታደርጋለች ማለት ነው። ምክንያቱም የሰዕዩ ቦታ መስጅድ ሁኗል። አሁን ለአንተ መስጅድ አልነበረም። መስጅድ ደግሞ አልፈቅድም ብለዋል በላይ ስ እስታዝ፣ ዝኒ ልጠይቅ የፈለኩት በረሱ ዋሳለም ጊዜ መስጅድ የምታጽዳ ሴት ነበረች። ምንጊዜም ታጽዳለች። ፔራ ላይ በውጭ ሴት እንዳትገቢ ብለው አላናገሯትም። ይሄ አንድ ደግሞ አካሄድ ሸህ አብዱር ባለ በየጊዜው የምታነሱት አካሄድ ነው። ይሄ በጣም የተሳሳተ ነው። ይሄ ጀመ መደረጋ ነው። ነብዩ ሰለላሁ ዐለይሂ ወሰለም መስጂድን ለሐይድ አልፈቅድም ካሉ፣ ለጅኑብ አልፈቅድም ካሉ መስጂድ ውስጥ የሚያድሩ ሰሃቦች ነበሩ አይደል እንዴ? ሰሃቦች መስጂድ አድረዋልና ይፈቀዳል ማለት አንችልም። ይሄን ሐዲስ የሰማ ማንም ሰው መውጣት አለበት። ደዒፍ ነው ያሉት ሰዎች አይመለከታቸውም። እኛ ሰሒሕ ነው ለኛ ሰሒሕ ነው ያሉትን ራእይ ይዘናል። ስለዚህ ሓዲሱ ሰሒሕ እስከሆነ ድረስ እንሰራበታለን ማለት ይህ እኮ እጅቲሃዲ ነገር ነው አይደለም እቅናዕ የሚያደርገን ሰሒሕ ነው የሚለው ቀውል ነው ና ብስሚላህ አንደኛው ጥያቄ ሁለቱ እያንዳንዳቸው ናቸው ወይ እነዚህ ከፋራ ያወጣሉ ያልናቸው ባልና ሚስት ጊዜ ሲያረጉ እያንዳንዳቸው አራት ግራም ተኩል ማውጣት አለባቸው አራት ግራም ከሩብ። ሁለተኛ እንዲህ አይነት ነገር በሚነገራቸው ጊዜ ብዙ ጊዜ የሚያነሱት ጥያቄ ለማን ነው የምንሰጠው? እንዴት ነው የምናደርገው? የሚል እንትን አለ እና እዚህ ላይ ትንሽ ታዋል ቆጠረ ሰደቃ ከተባለው ሰደቃ የሚሰጠው ለየቲም ነው ለሚስኪን ነው፣ ሰደቃ ለችግረኛ ነው የሚሰጠው። ስለዚህ ለማንኛውም ችግረኛ መስጠት ይችላሉ። ቤተሰብም ለምን አይሆንም? ሁለቱም አድራጊዎች ናቸውና አዎ፣ ፈጻሚዎች ሁለቱም ናቸውና እሷን ነጻ ለማድረግ እየጓጓችሁ ነው ያላችሁት። በአሳይዳ ነው የተገበረችው። በዚህ ታያይዘው እንትን ጓንት አድርገው፣ ጓንት አድርገን መቅራት እንችል፣ ቁራንን መያዝ እንችላለን የሚሉ ሰም ይቻለዎች አዎ፣ በጨርቅ ላይ መያዝ ይቻላል አይቻልም፣ እሱ እኽትላፍ አላቸው። መሸከም ለምሳሌ መሸከም እኮ በጨርቅ ላይ ነው የምትሸከመው። ከብዙ ሌሎች መጽሐፎች ጋር ተቀላቅሎ ካልሆነ እነዚህ ተፍሲላት አለ ፉቅሃዎቹ መካከል ማለት ነው። አላ ኩል ሓል የግድ ደሩራ ካለ ሩክሳ ልንዝ እንችላለን። ቀውሉን ግን ጃዳ ወይ ጎዳናው አይቻልም የሚለው ነው። ይሄ መርህ ነው። ከዚህ ለማውጣት የሚያስገድድ ተጨባጭ ካለ ያን ጊዜ እንላለን። አሁን መቅራት ይቻላል የሚል እኮ ደምድመን ያለፍ ነው አደለ? እንደዛ ነው የሚሆነው።

ትርሚዲ ዓለይህ ልዓመል የሚለው ላ አለሁ ቢዓመል ሰለፍ መጠናከሩ የሆነ ጉልበት ይሰጠዋል ማለት ይመስለኛል። አለ ጥያቄ። ና ብስሚላ። አንዳንድ ጊዜ ወደ አባባ ምናምን በሚመጣበት ሰዓት አዳቸው አምስት ቀን ሲሆን ለምሳሌ፣ ስድስተኛ ሰባተኛ ቀን ንጹህ ሆና ሰላት ይጀምራለች ከጀመረች በኋላ ከሰውየ ጋር ሬሌሽን በምታደርግበት ሰዓት እንደገና የመምጣት ባህሪ ይታያል። እንዲህ አይነት አካሄድ በሚፈጽምበት ሰዓት ምንድን ነው መደረግ አለበት? የሚመጣው ፈሳሽ ደፍረስ ያለ እንጂ ንጹህ ደም አይሆንም። ብዙ ጊዜ ደፍረስ ያለው ከጥሁር በኋላ የመጣ እንደሆነ ከጥሁር ይቆጠራል። በሀይድ መጀመሪያ አካባቢ ከሆነ በሀይድ ይቆጠራል።

ውዱ አርጋ ወይም ታጥባ መስገድ ቀድር ወቅት ነበራት። በዛ አጋጣሚ ጠራች አስተግደው፣ ሶላቱ ወቅቱ ወጣ። ወይም ደግሞ ሶላቱ ውዱእ አድርጋ መስገድ የምትችልበት ወቅት እያላት እያላት መጣ። እሺ ወቅቱ ገብቶ ነበር። ውዱእ አድርጋ መስገድ የምትችልበት ቀድር ወቅት እያለ ድንገት መጣ። ሳትሰግደው መጣ። ሳትሰግደው መጣ። ወይ ደሞ በኋላ ላይ ተጣሐራችና ግን ሳትሰግደው ተጣሐራችና ታጥባ መስገድ የምትችልበት ወቅት እያላት ወቱ ወጣ። አይዱንም ጠርታለች። ሁለቱም ላይ ያንን ሰላት ቀጣ ማውጣት አለባት ነው አመነላው። ምክንያቱም ሰላቱ ወጅቧል፣ ማኒዕ የለም። ማሳለፍ የሷ ጉድለት ነው እንጂ የሸርዕ ማኒ ወይም ከልካይ ነገር ሳይኖር ነው ያሳለፈችው እና ወጀበ አለይ

ሚዛባ ከሆነ የሚመጣው በመጣው ሰዓት ያው የሀይል መገለጫዎች ምልክቶች እስካሉ ድረስ ያን ጊዜ ማቋረጥ ይወጅብባታል። የተቋረጠ ጊዜ ደግሞ መስገድ አለባት ነው። አዎ ቀባ አለሁ እዳ ኑሮበት ደግሞ ከእዳ ነፃ ልታደርጉት ትፈልጋለህ። ይከፍላታል ደይኑ ላህ አሐቁ አን ይቅዳ ናም የእኛ መዝሀብ አይደለም። ና ብስሚላ ረማን ራሂም ከትናንትናው ደርስ ላይ ማለት ነው። ምናልባች እንግዲህ አልፎ ሊሆን ይችላል። በእርግዝና ላይ ያለ ሴት ደም ቢከሰት አጋጣሚ፣ እንግዲህ በተለያዩ ሁኔታዎች ደም ይከሰታል፣ እያየን ነው። በዛን ሰዓት ላይ ምናልባች በማን ቀን በሌላ ሰዓት እርጉዝ ሳትሆን የምትቆጥረው ሰባት ቀን ስድስት ቀን ሊሆን ይችላል። ይሄ ግን ዝም ብሎ ሶስት ቀን አራት ቀን እንደ አይነት የደም ከዛም በላይ ሊፈስ ይችላል በእርግዝና ላይ ያለች እርግዝ እንደሆነች ማለት ነው አሁን ይሄንም እንግዲህ ሑክሙን ማለት መጀመሪያ የነበራት የደም እንትን የሰባትና የስድስት እንደነበር አሁን ግን ካልፎ የተለያየ ቀናቶችን ይዞ ሊሆን ይችላል ትን የሚለው በሀይድ ስም ከያዝ ነው እና እዚህ ጋር ትንሽ ማብራሪያ በስጥ ጅምሁሩል ዑለማ ሀይድ አይደለም ነው ያሉት በወሊድ በእርግዝና ጊዜ የሚመጣ ማንኛውም ደም ሀይድ አይደለም፣ በፈለገው መልኩ ሰዓቱን እንኳ ጠብቆ ቢመጣ የሀይዱን ሰዓት ጠብቆ እንኳ ቢመጣ የአብዛኞቹ ዑለማዎች አካሄድ ይሄ ነው። የሚቀለውም ይሄ ነው። ባለፈው የጠቆምኩት ግን ያው ቀውል እንዳለ ነው። ሰዓቱን ጠብቆ ያንኑ ነገር ይዞ እስከቀጠለ ድረስ ሀይድ ማለት ያው ደውራ ሸህርያ ነው በወር የሚዞር ነገር ነውና ሀይድ አንልበት ምክንያት የለም የሚል ምላሽ ነው የሰጡት። አላሁ አዕለም በሀጅ ጊዜ ወደ መካ ሲሄዱ ማለት ነው። ማራዘሚያ ብሎ ደግሞ መድኃኒት የሚወስዱ ሰዎች አሉ፣ የወር አበባ እንዳይመጣባቸው ብሎ። ይሄ እንዴት ይታያል? ይሄ ምንም ችግር የለውም። ምናልባት ጤንነት ላይ የሚያደርሰው ችግር ካለ የጤና ባለሙያዎች ይጠየቃሉ። ራስን መጉዳት ክልክል ስለሆነ በሸርዓችን ላ ደረር ወላ ድራር። ያ ችግር እስከሌለው ድረስ ከሸርዓ አንጻር የሚከለክል ምንም የለም። ዋናው ሐይዱ በሌለበት ጊዜ መስገድም ጠዋፍ ማድረግም ትችላለች። ለሐጅ ብለው ለዑምራ ብለው ወይ ደግሞ ለረመዳን ጾም ብለው ሐይዱን የሚያዘገይ መድኃኒት ቢጠቀሙ መብታቸው ነው። ነው ኡስታዝ። ያኔው ጥያቄ በአሁኑ ጊዜ ሰዎቹ መጀመሪያ ያለ ኒካህ ጾታ ግንኙነት ይጀምራሉ። ከጀመሩ በኋላ እንደገና ሶስት ወር ያህል ልዩነት መኖር አለበት ተለያይተው ከዛ በኋላ ኒካ ይታሰራል፣ ይባላል ለዚህ ማስረጃ አለው ወይ? ሁለተኛ ደግሞ ማስረጃ አለው ብለን ብንል አሁን ይሄንን ሁኔታ ያላወቁ ሰዎች ደግሞ ተጋብተው በዝሙት ፈጽመው እያሉ ከዛ በኋላ በሶስት ቀኑ በሁለት ቀኑ ኒካ ይታሰርላቸዋል ያለ መለያየትም ማለት ነው። ይሄስ እንዴት ይሆናል? ማስረጃ ነስ ሶስት ወር ይቆዩ አንድ ወር ይቆዩ የሚል የለም። ግን ምንድን ነው ማኡሲፋሕ እና ማእኒካሕ መለየት አለበት ነው ዑለማዎች አሉት። በዛ በሓራሙ ጊዜ ያደረጉት ግንኙነት በሱ ሰበብ የተፈጠረ ጽንስ ካለ ዝም ብሎ ጋብቻውን ሲፈጽሙ ከሓላል ልጅ ጋር ሊቀላቀል ነው። እዛ ላይ ብዙ መፋሲድ ይፈጠራል። ውርስም ሊወርስ ነው፣ ውርስ አይገባው። ሆነ በዚና የተወለደው ልጅ ነሰብም ሊቆጥር ነው፣ ዘር ሊቆጥር ነው፣ ዘርም አይቆጥርም በአባቱ። እና ይሄ ሁሉ መፋሲድ ስላለው ዑለማዎች የሰጡት የዚናው እና የሐራሙ እና የሐላሉ እስከሚለይ ድረስ ማለት አርግዛ ከሆነ ምን ይላሉ? በአጋረኛች ምሳሌ ሽልም ከሆነ ይገፋል፣ ቂጣም ከሆነ ይጠፋል ይላሉ እስከሚለይለት ማለት ነው። እንግዲህ ሆዳ ውስጥ ያለው ሁኔታ እስከዛ ድረስ መቆየት አለበት። የሐራምና የሐላል እስከሚለይ ማለት እንጂ እንግዲህ የግድ ሶስት ወር የሚል አይደለም። ደግሞ ቢያንስ የዒዳ ጊዜው ሶስት ወር ነው። ሰላሳት ቁሩእ ሚል አለ አደለም? ለዛኛው ለሓራሙም ዒዳ ነገር ይቁጠሩ ይቆዩ የማለት ነው። አይ ሶስት ወር አያስፈልገውም ሐይደቱ ዋሒዳ ከተገኘ ይበቃል ያሉም አሉ። እኔ በዚህ ነው ብዙ ጊዜ መልስ የምሰጠው ሓይዳ ዋሒዳ ከተገኘ ይበቃል። ያ ሁሉ ኒካሑ አይፈቀድም ለማለት አደለ። ኒካሕ ቢያስሩላቸው ይቻላል። ነገር ግን የተጸነሰ ነገር ካለ ያንን ለመለየት ሲባል ነው ይህንን ይጠቀም ያሉት። ሓታ ኒካ አይቻልም ያሉ ሉ ዚና የሰራባትን ሴት ኒካ ማድረግ ክልክል ነው ያለ ሀዛ ቀውል እብን መስዑድ ዐሊይ ብን አቢ ጣሊብ አዛንቱ

ማንኛውም ሰው ዚና የሰራባትን ሴት ካገባ እስከ ዘላለም ዛኔ ናቸው ብሎ የተናገሩበት ሁኔታ አለ። ተፋሲሮቹ ላይ ይህን ታገኙታላቸው። ግን ጅምሁር ልዑለማ አስሓብ ልመዛሂብ ልአርባ ይቻላል በሚለው ነው የሄዱት። ወሑርድመ ዛሊከ ላ ልሙእሚን የተባለው ያው የዚናውን ግንኙነት ነው እንጂ ወደ ሓላል ከቀየሩ ምን ይከለክላል በሚል ማለት ነው ይሂደዋል። ሆኖም በራአት ራሒም ወይም ደሞ የማሐፀን ጽዳት እስከሚረጋገጥ ድረስ መቆየቱ ብዙ መሳሊሕ አለው፣ ጥቅሞች አሉት፣ ብዙ መፍሰዳዎችን ይከላከላል።